የአምስት ጊዜ የባላንዶር አሸናፊ የሆነው ክርስቲያኖ ሮናልዶ ስለምን ጊዜም ተቀናቃኙ ሊዮኔል አንድሬስ ሜሲ ከፔርስ ሞርጋን ጋር አድርጎት በነበረው ቃለ መጠይቅ ላይ ሀሳቡን ሰጥቷል። ከዚህ ቀደም ዋይኒ ሩኒ ሮናልዶን አልጠላውም፣ ሊዮኔል ሜሲ ግን ይበልጠዋል በሚለው ንግግር ላይ ተመርኩዞ ሀሳቡን የሰጠው ፖርቱጋላዊው ኮከብ ክርስቲያኖ ሮናልዶ ሜሲ ከኔ የተሻለ ተጫዋች እንደሆነ አልስማማ፣ ትሁት መሆን አልፈልግም ሲል ተናግሯል። ባለፉት በርካታ ዓመታት የዓለማችንን እግር ኳስ ከተመ መለከታቻቸው ምርጥ ተጫዋቾች መካከል የሆኑት ክርስቲያኖ ሮናልዶና ሊዮኔል ሜሲ አሁንም በእግር ኳስ የመጨረሻ ዘመናቸው ላይ በርካታ ሐሳቦች በሁለት ተጫዋቾቹ መካከል እየተነሳ ይገኛል። ሮናልዶ ታዲያ አሁንም ወደ ሚዲያው ቀርቦ አስተያየቶችን መስጠቱን የቀጠለበት ሲሆን ሊዮኔል ሜሲን በበኩሉ ትክክል ነው ብሎ የሚያስባቸውን አስተያየቶች ሲሰጥ ይሰማል። ክርስቲያኖ ሮናልዶ ከፒርስ ሞርጋን ጋር በነበረው ቆይታ ላይ ሌላም ሀሳቦችን ጨምሮ ያነሳ ሲሆን ራሱን ከእግር ኳሱ ዓለም ስለማግለል ታስባለ ተብሎ ተጠይቆ አዎ ግን ያንን ጊዜ ሳስብ አለቅሳለሁ ሲል ተናግሯል። እንደሚታወሰው ከሳምንት በፊት ሮናልዶ ቢሊዮነር የሆነ የመጀመሪያው ተጫዋች ተብሎ የነበረ ሲሆን ስለ እሱም ጉዳይ ተጠይቆ ቢሊዮነር የሆንኩት አሁን ሳይሆን ከበርካታ ዓመታት በፊት ነው ሲል መልሷል። የ2024 የፊፋ ዓለማችን ምርጥ 11 ይፋ ሆኗል። በዚህም ታዲያ በግብ ጠባቂነት ጂያን ሎጂ ዶናሩማ በተከላካይ ስፍራ አሽራፍ ሃኪሚ፣ ቨርጅል ቫንዳይክ እና ኑኖ ሜንዴስ ሲመረጡ በአማካኝ ስፍራ ላይ ኮል ፓልመር፣ ጂዮት ቤሊንጋም እና ፔድሪ ቪቲኒያ ሲመረጡ በፊት መስመሩ ላይ ደግሞ ላሜን ያማል፣ ኬሊያን ኤምባፔ እና ኦስማን ዴምቤሌ ሊካተቱ ችሏል። የሊቨርፑሉ የኋላ ደጀን ቨርጅል ቫንዳይክ ለአምስተኛ ጊዜ በቋሚ 11 ውስጥ መካተት ችሏል። ሲሰራ የባርሴሎናው ኮኮብ ላሚኒማል 10167 ድምፆችን ማግኘት ችሏል። ይህም ታዲያ ከባላንዲ ወር አሸናፊው ኦስማን ዴምቤሌም የበላይ አድርጎ ተመልክተናል። በቋሚ 11 ውስጥ ባሳለፍነው የውድድር አመት፣ ድንቅ ብቃታቸውን ካሳዩ ተጫዋቾች ውስጥ የነበረው በባርሴሎናው ብራዚላዊ ኮኮብ ራፊኒያ አለመኖሩን ተከትሎ በበርካቶች ዘንድ መነጋገሪያ ሆኗል። ራፊኒያ ባለፈው የውድድር አመት 38 ግቦችን ከመረብ ማገናኘት የቻለ ሲሆን 23 ግቦ የሆኑ ኳሶችን ደግሞ አመሻሽቶ ማቀበል ችሎ ነበረ። ከእሱ በተጨማሪ በባሎንዶሩ አራተኛ ደረጃን ይዞ ያጠናቀቀው መሐመድ ሳላም በስብስቡ አለመኖሩ በምርጫው ላይ ጥያቄን አስነስቷል። ከብራዚል ብሔራዊ ቡድን ጋር የዓለም ዋንጫን ማሳካት ከቻሉ ተጫዋቾች መካከል አንዱ የሆነው ሮማሪዮ ከብራዚል የዓለም ዋንጫ አሸናፊነት ጋር ተያይዞ ሀሳቡን ሰጥቷል። ብራዚል የዓለም ዋንጫን የማሸነፍ እድሉ አነስተኛ ነው፣ ነገር ግን ውድድሩን ማሸነፍ የምንችለው ግን ኔማር በዛ ቡድን ውስጥ የሚኖር ከሆነ ነው ሲል ብራዚላዊው ሌጀንድ ሮማሪዮ ሀሳቡን አጋርቷል። እንደሚታወቀው የብራዚል ብሔራዊ ቡድን ከጊዜ ወደ ጊዜ ከዚህ ቀደም የነበረውን አስፈሪ ግርማ እያጣ መጥቷል። ባለፉት የዓለም ዋንጫ ውድድሮች ታዲያ አመርቅ የሚባል ውጤትን ማግኘት ሲሳናቸው የተመለከትን ሲሆን በመጪው የ2026 የዓለም ዋንጫ ላይ ግን በአንጋፋ አሰልጣኝ ካርሎ አንቸሎቲ እየተመሩ ምን ሊፈጥሩ ይችላሉ የሚለው ጉዳይ ከወዲሁ ትኩረትን ስቧል። ታዲያ ለዚህም የብሔራዊ ቡድኑ የምንጊዜም ከፍተኛ ግብ አስቆጣሪ ቆጣሪ ኔማር ጆኒየር በወጥ አቋም ላይ መሆኑ ለዋንጫ ጉዟቸው ላይ ትልቅ አስተዋጽኦ ይኖረዋል ተብሎም ይገመታል። ኔማር አሁን ላይ በሀገሩ ቡድን ሳንቶስ እየተጫወተ ሲሆን አሁንም ቢሆን ተደራራቢ ጉዳቶች በወጥ አቋም ላይ እንዳይገኝ